ሌሎች ናቲ ዩቲዩብ በሌላ በአዲስ ቪዲዮ ተመልሼ እመጥቻለሁ። ያው ዛሬ እንደተለመደው ከቲክቶክ ላይ በተመራረጡ ቪዲዮዎች አብረን ዘና ፈታ እንላለን። ያው ቪዲዮን ከመጀመሪያቸው በፊት ላይክ ላይክ ማድረግ እንዳረሱ፣ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ እንሆኑ እያልኩ ቀጥታ ወደ ቪዲዮ እንኳን ምን ይሁን ሸኔ ዓለም በደስታሽ ባዘን ችግርሺ እስከ መጨረሻው ልሆና በሬሺ ቃል ገባሁልሽ። በዓለም በደስታ ባዘን ችግር እስከ መጨረሻው ልሆና በሬ ካሉት ጥቂት ግሪል ቤቶች ውስጥ ቶሮ ግሪልን ላሳያችሁ። ከሜኗቸው ሼፐርድ ፓይ ለ12 ሰዓት ስሞክድ የተደረገ ቢፍ በሸክ ላይ የሚቀርብ ሲሆን ከስሩም እሳት ስላሉ ትኩስ እንደሆነም ነው የሚቆየው። ፖርሽኑ ደግሞ ለአንድ ሰው ነው የሚበቃው። ኦርደርም ግን ትንሽ ሊቆይ ይችላል። ሁለት ከሆናችሁ ግን ሜኑ ላይ ቶሮ ኮምቦ አላቸው። ሀፍ ቺክን፣ ቢፍ ብሪስኬት እና መሃሉ ላይ ቺዝ ስቴክ ሳንዱች፣ ሳይድ ላይ ደግሞ ሜሽድ ፖቴቶ እና ሩዝ አለው። ቪዲዮ ሲጀምር ያሳያችሁ ሻንክ ይባላል። በሳምንት አራት ብቻ ነው ያለው። ምክንያቱም ከአንድ በሬ አራት ነቀይ ብቻ ስለሚገኝ ነው። ቀድማችሁ ኦርደር ካላረጋችሁ እንደ ሌሎቹ ሜኑ ላይ እንዳሉት ምግቦች አታገኙትም።

ይሄኔ ሳይሽ ልቤ ድንግጥ እንደሚል ታውቂያለሽ፣ አለ እናሳትለታለሽ ግን እኮ አያስፈልግም ነበር ሜካፑ። ያለ ሜካፕ እኮ ውብ ነሽ የእኔ እናት። ግን በቀን አይበቃም ነበር እንዲሁ በጣም አያስፈልግም ያለ

ለፋሪ ጫር ነው ምነው ምነው እናንተ እንኳን ልጄ ከጫንቃዬ ላይ ብትወርዱ እንዴ የችም ስራ ሆና እችም ስራ ሆና ምቀኛ ይፍላብኝ እናንተ እዚህ ቁጭ ብላችሁ ድዳችሁን ከምታሰጡ ስራ አትፈጥሩ የእኛ ሙር ስራ ፍጠሪልና ደረት ብቻ ቀፎ ስራ ቢፈጥሩልህም አንተ ችለህ አትሰራም በጫት እና በሲጋራ ጭቅላት ደንዝሷል ምን አገባህ አበጀው። ብጠጣ፣ በገዛ ገንዘቤ ነው። ምን አገባህ አንተ። ሴት አለሙ፣ ወጣቶቹን ጨረስክና ወደኛ ዳረጊቶቹ መጣ። እሺ አንገኝም። አንድ አንድ ላንድ አንድ ላንድ ነው ጨዋታው እሺ። አዎ አንድ ላንድ ጨዋታ ለምን ብላችሁ ሳጠይቁ፣ ይህንን ቪዲዮ ሴቭ አድርጉት። መቼ እንደሚጠቅማችሁ አታውቁም። የአያቴ ማስታወሻ። ሰው ሆኖ የማይታመም የለም እኔም በሕይወት ባልኖር ልጆች ባመማቸው ሰዓት ይህንን ወረቀት ተመልከች። በቶንሲል ብያዙ ቀበርቹ አኝከው ይትፉ። የጨጓራ አሲድ ከረበሸሽ ጥሬ ተልባን ገንፈል አድርገሽ ጠጭ፣ ወይም ደግሞ ዘይቱን አብይበት በሆድ መረበሽ። የተቅማጥ ምልክት ከታየ የሮማን ቅጠልን አፍልተሽ ጠጪ። ነስር ካስቸገረሽ የእንቧይ ፍሬም ፈልጊ። የጥርስ ህመም ካለ ሚሊያ የተሰኘውን ቅጠል አኝኪበት። የስኳር በሽታ ምልክት ካለ ጥቁር አዝሙድና ፌጦ አስር አስር ፍሬ በባዶ ሆድ መዋጥን ይጀምሩ። የሆድ ቁርጠት ካለ የጓሮውን ጤና አዳም አስቢው። የሆድ ድርቀት ከሆነ ደግሞ ቆስጣን አስታውሻት። የራስ ምታት ካለሽ ጥቁር አዝሙድን በጨርቅ ቋጥረሽ አሽትችበት። የፓፓዬ ፍሬና የማንጎ ቅጠል ደርቆና ተፈጭቶ ሻይሽ ውስጥ አትጩ፣ ካንሰርን ይከላከላል። ሳል ካስቸገረሽ ኑግና ለውዝ አፍልተሽ ጠጪበት። የጥርሱ ከባሰ አስተናግር ወይም አጠፋ ሪስ ታጠኚ። ዛሬ ደግሞ የምናየው ነው እንዲህ የምትወዛገቡ

የምንሽልማት፣ የምን ሀሳብ የምታወሪው? ዋው! ማርኬቲንግ ፕሮሞሽን ያዘጋጀው ቻሌንጅ አንደኛ ለውጥ ሶስት መቶ ሺህ ብር ነው። አራተኛ ለውጥ ደግሞ ሀምሳ ሺህ ብር። እንኳን ቻንስ ሊኖረኝ ይችላል ደግሞ

እና ታዲያ ጉንጭ መሳማ። ያው ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ይመቻችሁ።